ሰበር ዜና ጤና ይስጥልኝ አድማጭ ተመልካቾች፣ የዕለተ ሰንበት የጥቅምት 30 የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በባህር ዳር ዙሪያ በሶስት የአገዛዙ ካምፖች ላይ መብረቅ ጥቃት ሲፈጽሙ የአገዛዙ ወታደራዊ ካምፖች በእሳት ንደዋል ተብሏል። ከመቶ በላይ ወታደሮች ሙትና ቁስለኛ በሆኑበት ትንቅንቅ ፋኖ ባህር ዳርን ጭምር ተስቦ በመግባት አንድ የፖሊስ አዛዥ ላይ መለስ መሸኘቱም ተነግሯል። በባህር ዳር ዙሪያ ምድርን ከሰማይ ያደበላለቀ ውጊያ ተደርጓል። በባህር ዳርም ዘልቆ በመግባት የፋኖ ኃይሎች የአገዛዙን አዛዥ አሰናብተውታል። በዝርዝር መረጃ ይዘነዋል። ወዲህ ደግሞ የምሬ ወዳጁ ልጆች የአገዛዞን እዙ 23 በወሎ ያወደሙበት ውጊያ አድርገዋል። እሱም ይዳሰሳል። ይህ በእንዲህ እንዳለ ደግሞ የወለጋ ፋኖ የአገዛዞን ጦርና የኦነግ ሸኔ ኃይልን በማሸነፍ መንደሮችን ሲቆጣጠር ለረጅም ጊዜ ተቋርጦ የነበረ የቤተ ክርስቲያን አገልግሎትንም አስጀምረዋል። ወዲህ ደግሞ ከኦሮሚያ አርሲ ተጨማሪም ልብ ሰባሪ ዜና ሰምተዋል እንዳስሰዋለን። በሌላ በኩል ብርሃኑ ጁላ በአተነፍ ፋፈስ ችግርና በጠና የጥርስ ህመም እራሳቸውን እስከ መሳት ደርሰው ዳግም ሆስፒታል መግባታቸው ተሰምቷል። በዝርዝር እንቃኘዋለን። ወዲህ ደግሞ የትግራይ ኃይሎች ፍጥጫም ቀጥሏል። በአፋርና በትግራይ ዛሬም ውጥረት ነግሷል። ደብረ ጽዮን ገብረ ሚካኤል የፌዴራል መንግስት ከኤርትራ ጋር ጥምረት ፈጠሩ ብሎ የሚያስወራብን ውሸት ነው ሲሉም ተናግረዋል። ጌታቸው ረዳንም ስለ ትግራይ የማያስብ በስልጣን የተገዛ ነው ብለውታል። ዝርዝር ይዘን ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝብ ወይ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች፣ ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራ

ቀዳሚ ወደ አደረኳቸው ዘገባዎች አልፋለሁ። በቅድሚያም የትግራይ ጦርነትን የሚመለከቱ ጉዳዮች እናነሳለን። የሀራ መሬት ታጣቂዎች ዋና አዛዥ ወዲያን ጦር ስለ ጦርነቱ ተናገሩ። የሀራ መሬት ታጣቂዎች ዋና አዛዥ ወዲያን ጦር ስለ ጉዳዩ ተናግረዋል። ሀራ መሬት በሌላ ስሙ የትግራይ ሰላም ኃይል ወይም ቲፒኤፍ ተብሎ የሚጠራ ሲሆን ሰሞኑን ከዚህ ታጣቂ ጋር በተያያዘ ከፍተኛው ውዝግብ መፈጠሩ ይታወሳል። የህወሓት ታጣቂዎች ማለትም የቲዲኤፍ አባላት ወደ አፋር ክልል ዘልቀው መግባት ከቲፒኤፍ ጋር ጦርነት መቅጠማቸውን በስፋት ሲገለጽ ነበር። በዚህ ጉዳይ ላይ የአፋር ክልል መንግስት የትግራይ ጊዜያዊ አስተዳደር ና ህወሓት ያወጣቸውን መግለጫዎች በተለያዩ ጊዜያቶች ሚዲያችን መዘገቡ የሚታወስ ሲሆን ዛሬ ደግሞ በጉዳዩ ላይ ስሙ በቀጥታ የተነሳው ቲፒኤፍም ምላሽ ይዘን ቀርበናል። የቲፒኤፍ ዋና አዛዥ የሆኑት ብርጋዴር ጀኔራል ገብረ እግዚአብሔር በየነ ወይም ወዲያን ጦር እንደገለጹት በአፋር ክልል ውስጥ ተፈጸመ ስለተባለው የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር የሚያውቁት ነገር እንደሌለም ተናግረዋል። በመግለጫቸው አሁን ትግራይ ክልል ውስጥ ዘልቀን በመግባታችን በአፋር ክልል ውስጥ ስላለ ሁኔታ ምንም መረጃ የለኝም ብለዋል። የቲዲኤፍ ፋይሎች ወደ አፋር ክልል ውስጥ ገብተው ከባድ መሳሪያ ተኩስ ከፍተው ነበር ስለሚባለው ጉዳይ የተጠየቁት ወዲያን ጦር ሲመልሱ እነሱ የቲዲኤፍ ታጣቂዎች ማለታቸው ነው ወደ አፋር ክልል ሲገቡ እኛ ደግሞ ወደ ትግራይ ክልል ውስጥ ዘልቀናል። ምክንያቱም ውጊያው በ አፋር ክልል ውስጥ እንዲሆን አንፈልግም በማለት አስረድተዋል። ትግራይ ክልል ዘልቃችሁ የገባችሁት የት ነው ተብለው የተጠየቁት ወዲያን ጦር እሱ ወታደራዊ ሚስጥር ነው የሚል መልስም ሰጥተዋል። በአፋር ክልል ውስጥ የቲዲኤፍ አባላት ተኩስ መክፈታቸውን ከመስማታቸው በስተቀር ሌላ መረጃ እንደሌላቸውም አስታውቀዋል። ቀጥለው ሲናገሩም ታደሰ ወረደ ወደ ራያ በሄደበት ወቅት ግጭት እንደነበረ አውቃለሁ። በወቅቱ የእኛ ኃይሎች አፋር ድንበር አቅራቢያ ነበሩ። ያኔ ተኩስ የተደረገው አፋር ክልሎ አካባቢ ነበር ያሉት ወዲያን ጦር ወዲያውኑ ግጭቱ እንዳይስፋፋ በማሰብ ተዋጊዎቻቸው ተኩስ እንዲያቆሙ ትዕዛዝ መስጠታቸውንም አስረድተዋል። ወዲያን ጦር መግለጫቸውን በመቀጠል የቲዲኤፍ አርሚ 33 አዛዥ የሆኑት ጄኔራል ወልደ ጊዮርጊስ ተክላይ ሸሪፍ ወደ ቶምሳ ገብተው ከአፋር ሰዎች ጋር ሲነጋገሩ መታየታቸውን ጠቅሰው ቲዲኤፍ አፋር የገባው ቲፒኤፍ በሌለበት እንደሆነም አስረድተዋል። ሰሞኑን በተደረገው ውጊያ የተከሰተው የትግራይ ተወላጆች ኪሳራ መሆኑንም ገልጸው ይህንን ዜና ብዬ መናገር አልፈልግምም፣ ብለዋል። ቲፒኤፍ ለምን በአፋር ክልል እንደሚንቀሳቀስ ሲጠየቁ ደግሞ እኛ ከጀምሩ ወደ ጦርነት ውስጥ የመግባት ፍላጎት አልነበረንም፣ ይሁን እንጂ በትግራይ ውስጥ እንታሰራለን የሚል ስጋት ስለገባን ክልሉን ለቀን ወጥተናል፣ በማለትም መናገራቸውን ተመልክተናል። ይህ በእንዲህ እንዳለ ደግሞ ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል

የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ልሳን ከሆነው ወይን ጋር ሰፊ ቃለምልልስ አድርገዋል። በቃለምልልሳቸው የፕሪቶራው ስምምነት ፈራሚ የሆን ነው ህወሓትን አላውቀውም ማለት የፕሪቶራው ስምምነትን በግልጽ መጣስ ነው ያሉ ሲሆን የፕሪቶራው ስምምነት ከጦርነት ወደ ሰላም ያሸጋገረ፣ ጊዜያዊ አስተዳደርን አቋቁሞ የህዝብ አገልግሎት መልሶ እንዲጀምር ያደረገ መሆኑን ጠቅሰዋል። ጨምረውም ይሁን እንጂ ወራሪ ኃይሎች ትግራይ ለቀው ባለመውጣታቸው ምክንያት የተፈናቀሉ ሰዎች ወደ ቤታቸው መመለስ አልቻሉም፣ ሲሉም ተደምጠዋል። የትግራይ ህዝብ ከወራሪዎች ራሱን ነፃ ማውጣትም አልቻለም በማለት የፕሪቶሪያ ስምምነት የፈጠረውን አሉታዊ ያሉትን ገጽታም አስረድተዋል። በስምምነቱ መሰረት የፖለቲካዊ ውይይት አለመጀመሩንና በጦርነት ጉዳት ለደረሰበት ህዝብ ፍትህ ሊሰጠው አለመቻሉ ሌላው ፈተና መሆኑንም ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ዶክተር ደብረጽዮን ይህ እንዳለ ሆኖ በሌላ በኩል የፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ በማድረግ የተፈናቀሉ ሰዎች ቀጣይነት ያለው እርዳታ እንዳያገኙ በማድረግ በትግራይ ህዝብ ላይ የታጠቁ ቡድኖችን በማደራጀት በማሰማራት እንዲሁም በሌሎች ጉዳዮች የፕሩትራውን ስምምነት በመጣስ ላይ ነው በማለትም ገልጸዋል። አስታራቂዎች ስምምነቱ ተግባራዊ መሆኑን የመከታተል የመገምገምና ጫና የማድረግ ኃላፊነት ያለባቸው መሆኑን የጠቀሱት ሊቀመንበሩ ይሁንና ይህንን ኃላፊነታቸውን እየተወጡ አለመሆኑንም አስታውቀዋል። ከአስታራቂዎቹ አንዱ የሆነው የአፍሪካ ህብረት የራሱ የሆነ አቅም ተወሳሰንነት እንዳለበትም ደብረጽዮን ገልጸዋል። ዶክተር ደብረጽዮን የቀድሞ ትግል አጋራቸው አቶ ጌታቸው ረዳን ደግሞ ጌታቸው ስለ ትግራይ ግድ የለውም ስለ ተፈናቀሉ ሰዎችና ስለ ትግራይ ሉዓላዊ ወሰንም ምንም ግድ የለውም ነው ያሉት። ምክንያቱም የብልጽግና ባለስልጣን ስለሆነ ነው በማለትም ተችተውታል። ከዚህ ቀደም ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የህወሀት አመራሮችን አቶ ጌታቸው ረዳ ከሶስት ቀን በፊት ኋላ ቀረ ሲል መጥራቱም የሚታወስ ነው። በሌላ በኩል የፌዴራል መንግስቱ ህወሀት ከኤርትራ መንግስት ጋር ጥምረት እንደፈጠረ አድርጎ የሚያወራው ሐሰት ነው ብለዋል ዶክተር ደብረ ጽዮን። ይህ በእንዲህ እንዳለ ወደ ጦር ግንባር መረጃዎች ከማለፋችን በፊት ከአርሲና ከወለጋ አንድ አስደሳች አንድ ደግሞ አስደንጋጭ መረጃ ተሰምቷል። ሁለቱንም አጋራቸዋለሁ። መረጃውን ያደረሱን ምንጮች እኔ በዛው ቦታ ላይ ነው ያለሁት፣ መረጃውን እንኳን ለማን መስጠት እንዳለብን ተቸግረናል፣ በአይነ ቁራኛ ነው የምንጠበቀው ሲል ይጀምራል። በቅድሚያም ከአስደንጋጩ ከአርሲ መረጃ እንጀምራለን። መረጃውን ያደረሰን ምንጫችን እኔ በዛው ቦታ ላይ ነው ያለሁት፣ መረጃ እንኳን ለማን መስጠት እንዳለብን ተቸግረናል፣ በአይነ ቁራኛ ነው የምንጠበቀው ብሏል። አክሎም እስከዛሬ ድረስ በጀጅ ወረዳ በአንደጎቼ ሀለጮሌ ቀበሌ በይጉ ጨቁ ቀበሌም በሰንቢጤ ቀበሌ ፍንጮ ቀበሌ በጉሬ መኩረጃ ቀበሌ በአቡሌ መኩረጃ ቀበሌ በወንጀሎ ወደ ይመና ቀበሌ እስካሁን ከመቶ በላይ ኦርቶዶክሶች ታርደዋል፣ ተጨፍጭፈዋል። የተጨፈጨፉና ከግማሽ በላይ የሆኑት በጅብ ተበልተዋል ነው ያለው የመረጃ ምንጫችን። የጀጁን የክርስቲያን ጭፍጨፋ ማንም መረጃ ያደረሰን የለም። ከነዚህ ከታረዱ ክርስቲያኖች መካከል ወንድማማቾች፣ አባትና ልጅ፣ አጎት፣ አክስት፣ ቤተሰብ ይበዛበታል እንደዚህ መረጃ መስጠታችን ቢታ ሲታወቅ ደግሞ መጀመሪያ እርምጃ የሚወስዱብን የመንግስት አካላት ናቸው። የዛሬ 15 ቀን ልክ በዛሬው ዕለት የታገቱ ወገኖች በትላንትናው ዕለት ብር የሚያስገቡበት የመጨረሻ ቀንም ነበረች። እያንዳንዱ 600 ሺህ ብር ነው የተጠየቁት። ምናልባትም ከፍለውም ሊገደሉ ይችላሉ። ለምሳሌ በአንድ ጎቼ ቀበሌ 400 ሺህ ብር ከፍሎ የተገደለ ወንድማችን መምህር ግርማ መለሰም ሌላም ስሙን ያላወቅኩት 280 ሺህ ብር ከፍሎ የተገደሉ ናቸው በማለት አንድ የመረጃ ምንጭ ለሚዲያችን በላከው መረጃ አስታውቋል። ምንጮቹ ቀጥሎም በወሸባ በረከተ ቀበሌ አንድ ካህን አባት 500 ሺህ ብር ከፍለው ተገድለዋል። ለባል ሬሳቸውንም አልሰጥም ብለው ጅብ ነው የበላው። በአምሽር መንጋሳ ሁለት ወንድማማቾች 40 ሺህ ብር ከፍለው እንደወጡም ቀርተዋል። ይሄ ደጋማና ቆላማ ክፍል ሳይጨምር የወይና ደጋው ክፍል ብቻ ነው። እንደ ወረዳ ከ500 እስከ 1 ሺህ ኦርቶዶክሳውያን ተጨፍጭፈዋል ሲል የመረጃ ምንጩ ገልጾልናል። አሁን በሚዲያ የሚነገራችሁ እጅግ ከብዙ በጥቂቱ ነው። ስለዚህ እባካችሁ ጉዳዩን ለሚመለከተው አካል በተደጋጋሚ አሳውቁልን በማለት ያለውን ሁኔታም ገልጾታል። ወደ ወለጋ ስናልፍ ደግሞ ከወለጋ አስደሳች ዜና ተሰምቷል። ሆሮ ጉሮ ወለጋ ዞን ኡመር ወረዳም ጦምቤ ደንጋባ ቀበሌ ኦነግ ሸኔ የአማራ ሕዝብን መጨፍጨፍና ማፈናቀሉን ተከትሎ ላለፉት አራት ዓመታት ተዘግቶ የነበረው ዲንኪ መድኃኔ ዓለም ቤተ ክርስቲያን ፋኖ አካባቢውን የአገዛዙን ኃይልና የኦነግ ሸኔን ኃይል ደምስሶም ከተቆጣጠረ በኋላ ሰላም ማስፈኑን ተከትሎ ሁለቱ ታላላቅ ሕዝቦች በከፊል ወደ አካባቢያቸው በመመለስ ሰሞኑን ዳግም ተከፍቶ ምዕመኑ ፈጣሪውን እንዲያመሰግን አገልግሎትም ተጀምረዋል። በምስሉ ላይ እንደምትመለከቱ ትም የአካባቢው ማህበረሰብ ወደ ቤተ ክርስቲያኑ ተመልሶ በቤተ ክርስቲያኑም ይገኛል። የፋኑ ኃይሎች በወለጋ መደራጀታቸውና መታጠቃቸው የዚህን ያክል አቅም አምጥቶ የኦነግሸኔን እና የአገዛዙን ኃይል በማባረር የራሳቸውን አቅም በማሳየት ማህበረሰቡን ከእነዚህ ኃይሎችን በመጠበቅ እንደዚህ አይነት ድንቅ ስራ በወለጋ ሰርተዋል። አሁን በቀጥታ ከብርሃኑ ጁላ ጋር ብተያዘ ወደ ደረሰን መረጃ እናልፋለን። ፊልድ ማርሻል ብርሃኑ ጁላ በከፍተኛ የጥርስ ህመምና የአተነፋፈስ ችግር ምክንያት ዳግም ሆስፒታል መግባታቸውን ምንጮቻችን ነግረውናል። አቶ ብርሃኑ ጁላ አሁን ባጋጠማቸው ከፍተኛ ድንገተኛ ህመም በሚስጥር ወደ ጦር ኃይሎች ሆስፒታል ተወስደዋል የሚሉት የመረጃ ምንጮች ከፍተኛ የሱስ ተጠቂ መሆናቸው ለዚህ እዳርጓቸዋለም ተብለዋል። የህመሙ ምክንያት አተነፋፈስ ችግርና በጠና የከበደ የጥርስ ህመም ጋር የተገናኘ መሆኑን የተናገሩት የመረጃ ምንጮች ችን ህመሙ በጣም የጠና ነውም ብለዋል። የመረጃ ምንጮች እንደሚሉት ብርሃኑ ጁላ የአውዳይና የገለምሶ ጫት አዘውትሮ የሚቅም የአደንዛዥ እጽ ተጠቃሚና አፍቃሪ መሆኑን በመግለጽ ከፍተኛ የትንባሁ ተጠቃሚ መሆኑንም ገልጸዋል። በዚህም ካለፈው ዓመት ጀምሮ አቶ ብርሃኑ ጁላ ጥርሱን ለማስተካከልና ለመትከል ለማሳጠብ ከቡልጋሪያ ድረስ የመጡት የጥርስ ሐኪሞች የጥርስ ሙልት የድድ ጥበት ለማድረግ እቅድ ቢይዙለትም ከከፍተኛ ሱሱ ላይ መነሳት አልቻለም የተባለው ጀነራሉ ካለባቸው ከባድ ኬዝ ጋር በተያዘ ሱሳቸውን እንዲቀንሱ በዶክተሮች ቢነገራቸውም ማቆም እንዳልቻሉ በዛ ምክንያትም አሁን ራሳቸውን እስከ መሳት ያደረሰ ከፍተኛ ህመም እንደገጠማቸው ምንጮች ተናግረዋል። እንደ ምንጮቻችን ዘገባ ከሆነ ብርሃን ጁላ በዚህ ሰዓት በጦር ኃይሎች ሆስፒታል ገብቷል ነው የተባለው። የብርሃኑ ጁላ ህመሙ የጠና በመሆኑ በሱ ምትክ ሌላ ወታደራዊ አዛዥ ሊተካ እንደሚችልም የመረጃ ምንጮች ገልጸዋል። ቀደም በተመሳሳይ ኬዝ ሆስፒታል በገባበት ሰዓት ይፋዊ ባልሆነ መልኩ ጀነራል ጌታቸው ጎዲና እና ጀነራል ሾማ ብደታ የእሳቸውን ቦታ ተክተው እየሰሩ እንደነበረም አይዘነጋም። በቀጥታ ወደ ጦር ግንባር መረጃዎች አልፋሉ። በባህር ዳር ዙሪያ ባሉ የአገዛዙ የጦር ካምፖች ላይ ፋኖ መብረቃ ጥቃት ፈጸመ። በባህር ዳር ዙሪያ ዛሬ ሌሊቱን በተወሰዱ የተጠኑ ኦፕሬሽን የፋኖ ኃይሎች የምዕራብ ቀጠና የቴዎድሮስ እዝ ነበልባሎች ሌሊቱን የአገዛዙን ጦር ሲያስጨንቁ አድረዋል። በምክውድ ካምፕ ጨምሮ በ13ኛና በጥቁር ድንጋይ ካምፕ በሦስቱ የአገዛዙ ካምፖች ላይ በባህር ዳር ዙሪያ ፋኖ ጥቃት የፈጸመ ሲሆን ሌሊቱን ራስ መኮንን ፖሊስ ሜዲያ አካባቢ ባህር ዳር ድረስ ዘልቆ በመግባትም የፖሊስ አዛዥን ስለሽን አሰናብቶታል። ይህ ስለሽ የተባለ የፖሊስ ፖሊስ አዛዥ የባህር ዳር ወጣትን ሲያሰቃይና ሲያንገላታ የነበረ ነው የተባለ ሲሆን የፋኖ ኃይሎች ላይመለስ አሰናብተውታል። ከዚህ በተጨማሪም በባህር ዳር ዙሪያው በነበረው ውጊያ በመቶዎች የሚቆጠሩ ወታደሮች ሙትና ቁስለኛ መሆናቸው የተነገረ ሲሆን በተለይ በጥቁር ድንጋይ የመከላከያ ካምፕ ላይ በተፈጸመው የቦምብና የሜካናይዝድ መሳሪያ ጥቃቶች ካምፑ በከፊል የነደደ ሲሆን በካምፑ ውስጥ የመሳሪያ ማከማቻ ሆኖ የሚያገለግል አዳራሽ ሙሉ ለሙሉ ተቃጥሏል። በግቢ ውስጥም የነበሩ በርካታ ኦራሎችና ፓትሮሎችም በፋኖ ተደብድበዋል ነው የተባለው። ጥቃቱን ለመከላከል ተጨማሪ መከላከያ ሰራዊት ከባህር ዳር ቢመጣም እናይቀመሴ ምንም ሳይበግራቸው ሲያራግፉ አድረዋል። ሌሊት መሆኑ ቁጥራዊ መረጃዎችን ለማግኘት ቢያስቸግርም፣ በትንሹ ግን ከመቶ በላይ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸውን ከቦታው ሰምተናል። ይህ እንዲህ እንዳለ ወደ ወሎ ስናለፍ ኩልመስክ ዙሪያ ላይ አንድ ዙ 23 መሳሪያ መውደሙ ተሰማ። በአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀኔራል አሳምነው ጽጌ ኮርስር በአርበኛ ኮማንዶ ዘላለም ሲሳይ የምትመራው ተከዜ የክፍለ ጦር ልዩ ዘመቻ አባላት ኩልመስክ ዙሪያ ልዩ ቦታው ቻይና ካምፕ አካባቢ ላይ ባደረጉት ተጋድሎ አንድ የብልጽግና ዙ23 መሣሪያ ከጥቅም ውጭ ማድረጋቸውን የእዙ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ አሳውቋል። በተደረገው ተጋድሎ ከወደመው ዙ23 በተጨማሪም ከከባድ መሳሪያ ጋር የነበሩ አራት ወታደሮች እስከ ወዲያኛው ሲሸኙ፣ ሶስቱ ቆስለዋል፤ ነው የተባለው። በተያዝ ዜና ጥቅምት 29 በትላንትናው ዕለት በተከዚ የክፍለ ክፍለ ጦር ስር የሚገኘው አምስተኛ ሻለቃ ባደረገችው ተጋድሎ በደላንታ አካባቢ በግለሰብ ሱዚ ይጓዝ የነበረም የብልጽግና ኃይል ልዩ ቦታው ዣጥ ወንዝ ላይ በመጠበቅ በፈጸመችው ጥቃት አምስት የጸረ አማራው ቡድን ተላላኪ ወታደሮች ሲገደሉ፣ ዘጠኙን ማቁሰላቸውን የፋኑ ኃይሎች አስታውቀዋል። በመጨረሻም ጎንደር ላይም ከበድ ያለ ውጊያ ተደርጓል። ጎንደር ላይ ያደረጉትን ውጊያዎች ጨምሮ ሌሎች በርካታ መረጃዎችን ሊሰጠን አርበኛ ሸቱ በስልክ መስመራችን ላይ ይገኛል። አድምጠነው እንመለስ። አመሰግናለሁ። እናንተም ከልብ እናመሰግናለን የአማራን ትግል ለሕዝብ ጆሮ ማድረሳችሁ። እንግዲህ ከሀያ ስድስት ጀምሮ እስካሁን ባለው አውደ ውጊያ በጣም የሚገርም ነው። እንግዲህ ጠላት ተተኳሽ ከኋላ በመኪና ነው የሚቀርብለት። እኛ ደግሞ ባለን ተተኳሽ ለተከታታይ ለአራት ቀናት ያደረግነው ውጊያ በጥሩ ጀብ እየፈጸምን ያለ ነው። እንግዲህ ጠላት እየሞተ ነው ያለው መቅረብ ነው ምንም እኛውን ከመግደል ወደኋላ አላልንም፣ ከመደምሰስ ወደኋላ አላልንም። ጦርነቱ ተከታታይ ነው። ምናልባት እስከ ሀያ ስድስት ያለው ከዛ በፊት ያለው አቅርብ ያለው ከሀያ ስድስት ካአሁን ግን ጠላት አለማለቁ ብቻ ነው ይመጣል፣ ያልቃል፣ ይመጣል፣ ያልቃል። ስለዚህ ከፍተኛ ውጊያ የተካሄደው በአዳርቃ ወረዳ ነው። አሁን የአማራ የድብ ጠለም ተከዚ የክፍለ ጦር በአዳርቃ የወረዳ በነብራ በፍድቃ እና እንዲሁም በመቃ በተባለው ቀበሌ በሶስቱም ቀበሌ ተከታታይ ለአራት ቀን አውዳዊ ውጊያው እየተካሄደ ነው። የሚገርም ውጊያ ነው። እንግዲህ ብዙ ሻለቃዎች አልቀዋል፣ ብዙ ሬጅመንቶች አልቀዋል። የሰባ ሁለተኛ የስልሳ ስምንተኛ እና የሀያ አራተኛ የተቀላቀለ አውዳዊ ውጊያ ነው የተካሄደው እኛም በቀጥታ ስድስት ብርጌድ ስላለን ስድስቱ ብርጌድ ይሄን ለመቀልበስ ተዘጋጅቶ ምንም አይነት ወደኋላ አላለለትም። ይሄን አድርጓል። በአጠቃላይ ይሄ ክፍለ ጦር በአርበኛ አለሙ መለሰ እንዲሁም በአርበኛ ዋቢው ረታ እና በአርበኛ ይርጋ ክቡሬ የሚመራ የስምሪትና አጠቃላይ የውጊያው ስትራቴጂ ይመሩታል በበላይነት ይሄ አመርቂ ውጤት አስመዝግበናል። አርበኛ አለሙ በአጠቃላይ ከውጊያም ውጊያውን በደንብ በበላይነት መርቶታል። ደስ የሚል ውጊያ ነበር፣ ለአራት ቀን የተከታታይነቱ እኛ እንግዲህ መስዋዕት አልከፈልንም። ደስ የሚለው ነገር ጠላት በአጠቃላይ እየሞተ እየወደቀ አዝመራው ላይ እየተቀበረ ነው ያለው። በቀጥታ ገበሬው ሁሉ ከእርሻው ከማሳው ቀብር እያደረገው ነው ያለ። በጣም የሚያስቀይመው ነገር እህልን እየጫሩ ማሽላም፣ ጤፍ፣ ዳጉሳ እየጫሩ ከዛው መቃብር ነው ያደረጉት። የሚገርም ነው እንግዲህ ያለቀው የጠላት ጦር ከአቅም በላይ። ይሄ በጣም ተቆጥሮ የማያልቅ የሚዘገንን ነገር ነው። የሆነለት ግባ ነው የሚል ያለ፣ ግባ ዛሬ የመጨረሻ ነው ግቡ ነው የሚል እኛም እየተቀበረ እርምጃችን በጣም በከፍተኛ ሁኔታ እየተከላከልንም እየደመሰስ ነው ነው የምንገኘው። ውጤትም አምተናል እንዲጠጋልንም እንፈልጋለን። ጠላት በአጠቃላይ ወደ እኛ እንዲጠጋልን እየፈለግን ነው ያለ። ነው ተራራውም አጠቃላይ መልክዓ ምድሩ እና ያለው የአየር ጠባይ ለእኛ ምቹ ስለሆነ ወደ እኛ ለማስጠጋት እየሞከርን እና ጠላት ወደ እኛ ተሰልፎ ሲመጣ እኛም ቦታዎችን መርጠን በመያዝ በአጠቃላይ የጠላት አስተላለፍ እዚህ ግባ የሚባል ብዛት ቢኖረውም እዚህ ግባ የሚባል ስላልሆነ ያለ መቀልበስ በሙሉ ዝግጁነት አሁንም እያደረግን ነው። እያሸነፍነውም ነው መተናል በዚህ ልክና ያለ ነው። በተከታታይ ለአራት ቀን ግን እየተመታ ነው። ምንም ማለቂያ የለውም እየመጣ ነው። የኦሮሞ ወጣት እያስጨረሰ ያለ መራሹ ብልጽግና መንግስት እስካሁን ምንም አልተቀበረም። የሚገርምህ ማን ይቀብረዋል? የሚቀብረው እኳን የለም። እኔ ኳን እንግዲህ በአንድ ቀን ያየሁት ከዘጠና የጠላት ጦር ተደምስሷል። በአንድ ቀን በአስራ ሰባት ቀን ከዘጠና ያላነሰ የጠላት ጦር ተደምስሷል። በጣም አሰላለፉ ብዙ ይመስላል ገብቶ ግን ምንም የለም። ጀሌ ይበዛበታል፣ ለምን እንደሆነ አላወቅንም። ጀሌ ይበዛበታል ሲተኮስበት ተመልሶ መሮጥ ነው። ብዙ ጀሌዎች ተመተዋል። የጠላት ጦር እስከነ እሱም እናገኘዋለን ማከም አንችልም። ምንድን ነው ስንለው እኔ ልብሳ ልብሶ ነው ያመጣኝ፣ አልሰለጠንኩም ምንም እውቀት የለኝም። የውጅ ወንድሞቼ የማውቀው ነገር የለም የሚል መልስ ነው የሰጠን። በዚህ ደረጃ ነው ያለ የጠላት እንትን። ከዚህ ጋር ተያይዞ መንግስት ተብዬው ያቀደው የግልም ሆነ የመንግስት መሳሪያ በገበሬው ማህበረሰብ ካገኛችሁ ምንም አይነት ምህረት ሳትሰጡት፣ ከጀራ ጎራዴ ከቤቱ ካለ እየ ለቀማችሁ ወደ መንግስት ካልና እንዲገባ የሚል መንግስት አውጆ ነው የመጣው ምናልባት በዚህ ዙሪያ በደባርቅ ዙሪያ ያለው የገጠሩ ማህበረሰብ መከላከያዎች በዛ አካባቢ ፋኖ ስለሌለ እየገባ እየወሰደባቸው እንዳለ የግልም የመንግስትም ብቻ መሳሪያ የጦር መሳሪያ ያለበት በሚል መንግስት ለመከላከያው አውጇል። የጦር መሳሪያ ያለው በሙሉ ገበሬው እንዲወረስና ተወርሶ ወደ መንግስት ካዝና እንዲገባ በሚል በፌደራል ደረጃ የሚመራው መከላከያ ይህን አቅዶ እንደመጣ እንግዲህ ማህበረሰቡ ማወቅ አለበት። በትናንትና ዕለት በትናንትና ዕለት ስርቃ ከተባለው ቦታ ላይ እንግዲህ የጠላት ወታደር መቶ ከበባ አድርጎ ነበር። ጠዋት ላይ በጣም በሚገርም ሁኔታ በሚገርም ሁኔታ የምስጋናው በዚህ ብርጌድ እና ጽናት ብርጌድ እንዲሁም አባይ እርገጥ ብርጌድ በሚገርም ሁኔታ ከበባውን ጥሰው ጠላትን ከከበባው በላይ ጠላትን ደምስሰው ደምስ ሰው የሀገር ቁስለኛ አድርገው ከአቅም በላይ ቁስለኛ አድርገው ነው የወጡት። ያለምንም መስዋዕት ከበባውን ጥሰው ነው የወጡት እና አስገራሚ ጀብድ ነው የተሰራው። ከዛ ጀብድ ጋር ተያይዞ ጦርነቱም ጭራሽ በስሜትና በበላይነት በደስታ ነው ይዘውት ያሉ። አመርቂ ውጤትን ማስመዝግበናል እስካሁኗ ድረስ ዛሬም እንደቀጠለ ነው የሚገኘው። ማህበረሰቡ ምናልባት ወቅቱ የግብርና ወቅት ስለሆነ በሚል ነው አሁን ገበሬው ለፋኗ አይረዳውም ለግብርናው ነው ደፋቀና የሚልና ዛሬ በሚለው በግብርና መሰብሰቢያዋ ሰዓት የመጣው ገበሬው ግን እንግዲህ ግብርና የምንሰበስበው ሰላም ሲሆን ነው የሚል አብሮ ከጎናችን ተሰልፎ ጠላትን እየመታ ይገኛል። አጠቃላይ የእኛ ባለንበት ያለው የታጠቀ ኃይል ሴት ወንድ ሳይል ሴት ሁሉ የታጠቃለ የግል መሳሪያም የመንግስት መሳሪያም ይዞ በዚህ አውደውጊያ ውጊያ እየተሳተፈ ነው የሚገኘው። አመርቂ ውጤት ግን አምተናል። መንግስት ተከቧል ጨፍጨፍ ያለው አለ ያለ ምንም ነገር ነው በትናንትናው ዕለት የተወጣ ነው ከበባውን የሚያስደስት ነገር ጀብድ ለዛም ጀብድ ተሰርቶ ነው የተወጣው። ጠላትም አፍሯል አፍሯል በዚህ ልክ ነው ያለ ነው እስካሁኑ አድረስ። መልካም እንግዲህ እስካሁን ባደረጋችሁት አውደውጊያ በቁጥር ደረጃ የሚገለጽ የምርኮ እንዲሁም የመሳሪያም ምርኮ ካለ ለአድማጭ ተመልካቾቻችን ብታደርስልን፣ ጥሩ እንግዲህ የሚበዛው ጀሌ ነው የሚመጣው፣ ያለ የሚመጣ ያለ ምን ይዞ እንደሚመጣ እናክን። ከሰማኒያ ያላነሰ ምርኮ ነብስ ወከፍ መሳሪያ ማርከናል። ከዛ ውጭ አለ። እንግዲህ የየብርጌዱ ጦሩ ብዙ ስለሆነ በቁጥር አላሳወቅንም። የሰማንያ ግን የነፍስ ወከፍ መሳሪያ በእጃችን አስገብተን፣ ጀሌዎችን እያስታጠቅን፣ ገበሬውን እያስታጠቅን ግባ ወደፊት የሚል እንትን ሆኗል፣ አድርገናል። ከዚህ ሌላም አለ። ምክንያቱም ጦሩ ብዙ ነው፣ በየአቅጣጫው አለ። የኔትወርክ ችግር ይፈጠራል። ስለዚህ የእኔን ቁጥር ለማግኘት ምናልባት ተገናኝተህ ካልሆነ በስልክ የማይገኝበት ነገር ስላለ ለጊዜው ግን የሰማንያ ነፍስ ወከፍ መሳሪያ በእኛ እጅ እንደገባና ትግሉም የበላይነቱን ወስደን ነው ያለ። ነው ያው ጠላት እያፈረ ነው ያለው። መሳሪያው ራሱ እያስታጠቀ ነው ያለን። እኛ መከላከያ እንዲገባልን እንፈልጋለን። ምክንያቱም ግብአታችን መከላከያ ነው። መከላከያ ጦርነት አያሸንፈንም እኛን በግር ምንም እንደማያሸንፈ እናምናለን። እንዲገባልን ስለምንፈልግ ያው እኛም ቦታ እያያዝን ማስገብተን ትልቅ አውደ ውጊያ እያደረግን ያለነው ነው። ያለ ግብአት አግኝተናል። ምንም በለው ምንም ከመከላከያ ያለ ግብአት አንሰደውም ብለን ቀጣይም ከዚህ በላይ እንደምናገኝ እርግጠኛ ነው። ይሄ ያለው ነገር